የሴት ጎረምሳ ያለባቸው እሪ በሎተ ተደፍታችሁ ለአንድ ሰው ይኮኑ ልጁ በጣም አስቸግረው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናቸው? ከኔ ከሁሉ ሰላም ነው። ዛሬ ደግሞ ማለት ነው ምን ዛሬ ብቻ ትናንትናም አይቻታለሁ እንጂ ይህችን የሴት ጋጠ ወጥ ጎረምሳ ማለት ነው ፍቅርየን ላይ ውሃ አረጨችም መርዝ ፊት ላይ ይረጭ ልበልሽ። የእውነት እንዴት እንዳናደደች ነው ስለምናገር፣ እኔ በጣም አናደኛለች። እኔ መናገር ፈልጌው መልእክት ማስተላለፍ የምፈልገው ዛሬ ለቡረካ ነው። ምክንያቱም ይችን ጋጠወጥ ወጥ ስድ ማለት ነው እያመጣ ፍቅርዬን ክብሯን ዝቅ የምታደርግ ማለት ነው የፍቅርዬን ዝቅ የፍቅርዬን ክብር ዝቅ የምታደርግ ጋጠወጥ ሴት እያመጣ የሚያገናኛት ለምንድን ነው? ሲጀመር ልጅቱ ትናንትና ትናንትና ሰላም ሳትል የተደበለቀች እንደ በግ ማለት ነው። በግ እንኳን ባ ብሎ ይደበለቃል። እሷ ዝም ብላ ሰላም የምታውቀውን ሰው ብቻ ሰላም ብላ ዝም ብላ የተደበለቀች ሴት ዛሬ ጤነኛ ናት ወይም ደግሞ ጤነኛ ነገር ትናገራለች ወይም ደግሞ ጤነኛ ነገር ይዛ ትመጣለች ብሎ ነው። እንደ ዛሬ ደግሞ ድጋመኛ ያገናኛት ከፍቅርዬ ጋር እንዴ ዲዝኖም ታስጠላው አወራራ ወራራ ራሱ ውስጥ ምንም ስነ ስርዓትና ክብር የሌለው ማለት ነው። ሴት ልጅ አደብተኛ ረጋ ሲል ነው የእውነት ረንዶ ድራማ ላይም ቢሆን የሚሰሱ ነገር ድራማም ቢሆን ሴት ልጅ እንደው አደብ ቀዝቀዝ ረጋ ስትል ነው ይጅኮ እንደ መስገራን በሬ አፍላላት ምን ጉር ናት። በፈጣሪም እንዴት እንዲያስጠላችኝ ደግሞ ሰው ቢመታ ሰውን ልትማታ ብድቀላለችው ምንቱ ደፋር ናት። ሰው እንኳን ያኒ መጣላ ከፈለገ ሌላ ቦታ ሰው ቢመጣ እዛው ቤት ልትደባደብ፣ ፍቅዬን አንቺንማ መገኛ የድብድቡ ሽ እውነት ለመናገር ዛሬ በእርግማን ነው አንቺን ማጤስሽ ማለት ነው። እንዴት እንደ እንዳደደችኝ! እንዴ ደግሞ ሁለተኛ ቡረካም አናዶኛል። ምን ምን ልጅቱ ምን ጤነኛ ናት ብሎ ነው ትናንትና አይቷት፣ ሁኔታዋን አይቷት ምን ጤነኛ ናት ብሎ ነው፣ ዛሬ እንደገና ያገናኛት ከፍቅርዬ ጋ ቲ እውነት የሲኩረም ዘለለች። አይቻልም ዘለለች እኮ እንደ እንትን ማለት ነው እንደ ጢባ ጥቤ። ኧረ ወግቼ ማንም አይሰማሽም፣ ሙዲ ተተካርበሽ። ኦ የእውነት በፍቅርዬ ቲክቶክ፣ አይ እንደን ዘቀዝቀሽ፣ ህጅሩ ምን ዘቀዝቀሽ። እውነት እንጂ በፍቅርዬ ቀልድ የለም። ፍቅርዬን የነካ ሲጀመር የለውም በረካ ሲጀመር ማለት ነው። እንዲህ ጠምዝዘሽ እንደሱ አውጭልኝ ማፈቀ የጀግሊስ ማለት ነው እውነት ረችንም በጥፊ አጣ። እንዲህ ያንን ለማን ለማን ነበር ጥፊ ያቀመሰቻት ለፈቲ ያቀመሰሻትን ጥፊ ለዚች ማቀመሰሻት በሆነ እውነት ይቺ ዛሬ ጥፊ እንኳን ጥፊ ማለት ነው። እንኳን የእጅ ጥፊ የጫማ ጥፊ ለራሱ ያስፈልጋል ነበር ዛሬ ይቺ ይቺ ዛሬ የመጣችው ልጅ ማለት ነው ትናንትና ጀምራ የቪዲዮ ላይ የምጣች ያለችው ልጅ እንኳን የእጅ ጥፊ ጫማ ሲናውጠት በጫማ ጥፊ ጠፍጠፈሻት በሆነ ደስ ይለኝ ነበር። እንዲ ምን እሱ ጉድ ናት ደፋር። ባልሽ ከሆነ ትናንትና እነግርሻለሁ ቡሬኬ ባልሽም እጅ እጃችሁን ታይዛችሁ እንታይዛችሁ እጁን ጫም ወይ ውሎሽን አደረሽንም ማለት ነው እና ፍቅሬ የምታደርግሽ ኬ ምን ደፋር ናት። በፈጣሪ እቺ ልጅማ ጤነኝ አይደለኝ። ሰው እንዴት ሰው ቢመቶ እንደዛ ደፍ ድፍረት እንደዛ ሰው ላይ ፍጥ ፍጥጥ ይላል። መገኛ አለባት ይሆነስ አንቺ ዱዓ ጾለስ መደረግ አለበት። አንቺ ላይ ያለው መገኛ እንዲነሳ ማለት ነው። በጣም ትልቅ መገኛ አለባት። ፍጥጥ የሚያደርግ ሰው ቢመታ ደግሞ እንደዛ ፍጥጥታል እንዴ? ከዚህም በኋላ ፍቅርዬ ፍቅርዬ ከዚህም በኋላ ትዕግስተኛ እንዳትኝ። ከዚህም በኋላ በአጠገብሽ እደርሳለሁ ካለች፣ እውነቴን ነው በእጅሽ ሳይሆን በጫማሽ ጣፍጠፊያት፣ በጫማሽ ማለት ነው። በደምብ አርገሽ ጣፍጠፊያት። እንዴ የእውነት ይች ጥፊ ለራሱ ያንሳታል። ምን አይነቷ ምን ጋይዝ የእውነት እኔ ያናደኛለች እጅ ልጅ ማለት ነው። ዛሬ የሰራችሁ ስራ፣ የፍቅርዬ ትግስት ደግሞ በጣም ገራሚ ትግስት ነው። እኔ አልታገስም፣ እውነቴን ነው የምላቸው፣ ያን ያህል አልታገስም። ፍቅርዬ ትግስትሽን ሳላደንቀው አላልፈም። ከዚህም በላይ ግን ክብርሽን ዝቅ የሚያደርግ ሰው ከመጣ ግን ከዚህ በላይ ትታገሽ? እውነቴን ነው የምልሽ ከዚህ በላይ ትታገሽ? እንዴ እቤትሽ መጣ፣ እቤትሽ መጣ፣ ሊፍረቷ አቤትሽ መጣ ደግሞ

ተፈልግሽ ለምን ቡሪኬን እንደነገርኩሽ ይያዝልሽ ዙሪ ምን ታደርግሽ? ፍቅርዬ ምን አይነት ሆነ? ከዚህም በኋላ እኔ ቡሪኬን ነው መጣለው። ከዚህ በኋላ ከዚህ ልጅ ጋር ፍቅርዬን ካገናኛት፣ ፍቅርዬ ደግሞ ከብሬሽን ዝቅ የሚያደርግ ሰው ጋር አትገናኝ። ሀላስ አትገናኝ፣ አትገናኝ፣ መገናኘት የለብሽም። ትግስትሽን ከዚህ በላይ ደግሞ እንትን አትበይ። በጣም ትግስተኛ ስለሆነች እኮ ዝም ብለው እየመጡ ይፈነጫሉ።